እግዚአብሔር እረኛ ነው። እረኝነቱም በጣም የተለየ እረኛ ነው። በነገራችን ላይ እረኛ ቀን ከጠበቀ ሌሊት ይተኛል፣ ሌሊት ከጠበቀ ቀን ይተኛል። እግዚአብሔር ግን እኛን ሲጠብቅ ምን አይልም፣ አይተኛም። እኛ ተኝተን አይተኛም። እግዚአብሔር ሕዝቤን የሚጠብቅ አንቀላፋ። እረኛ በግ ጠብቆ ጠብቆ መጨረሻ ላይ ምንድነው ያደርጋቸው? ወይ ራሱ አርዶ ይበላቸዋል፣ ወይ አርደው ለሚበሉ ሰዎች ምን ይላቸዋል? ይሸጣል። እግዚአብሔር እረኛችን ነው። አርዶ ይበላናል? ይሸጠናል? ባይሆን እረኛው መድኃኔ ዓለም ክርስቶስ ስለኛ እኛ በሰላሳ ብር ምን ብሏል። አይገርም። በጎቹ ተስማምተው የሸጡት እረኛ ነው ክርስቶስ። ስንት ትገዛለህ እንደ ተባብለው በሰላሳ ብር የሸጡት እረኛ፣ በጉን አርዶ ስጋውን ይበላል፣ ቆዳውን ገፎ ይለብሰዋል። የኛ እረኛ ክርስቶስ ግን እኛ በጎቹ ተሰልፈን የእረኛውን ስጋና ደም እንበላለን። ምግብ አድርጎ ለበጎቹ ራሱን የሰጠ እረኛ ነው ክርስቶስ። እረኛ በጎቹን ቆዳቸውን ገፎ ይለብሳል። የኛ እረኛ ክርስቶስ ግን ስለኛ ስለ በጎቹ እንደ ቆዳ በመስቀል ላይ ተወጥሮ ተሰቅሏል እርቃኑ በጣም ይገርማል። የክርስቶስ እረኝነት በጣም አሁን እኛ ለምሳሌ ለአመት በዓል አሁን አዲስ አመት እየቀረበ ነው። ለአመት በዓል ቤታችን በግ ገዝተን አመት በዓል እስኪደርስ አስረ ነው፣ ትንሽ እንክብካቤ አናደርግለት? ደከማችሁ እንዴ? አንከባከበው ለምን አቤት ሳር ባፉ እና ጎርሰዋለን ውሃ እናጠጣዋለን። ያበግ እንደው ምን አይነት ጻድቃን ናቸው ይላል። እንደው አድወ ብትባረጉኝ አይለው እንደው እዚሁ ተወልጄ ባደግ ጥሩ ነበር ይላል። ለምን ለምን የምንከባከበው እንዳይከሳ ነው። አያርዱኝም ይላል። ትናንትም ለ ይችሉ ነበር አልነኩኝም ይላል። አይቀርለትም ግን እረኛ ግኛ የእረኞች ፍቅር እስከ ማረድ ነው። የክርስቶስ ፍቅር ግን ስለ ስለበጎቹ እስከ መታረድ ነው።